ኖሩ ኦርቶዶክሳዊን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። እንግዲህ የትንሣኤው በዓል ወርሃ ትንሣኤ በዓል ሐምሳ የሚባለው ጌታችን ከተትነሳበት ጀምሮ አርባው ቀን ትንሣኤ ይባልና አርባኛዋ ቀን እርገት ትባላለች። ከእርገት ደግሞ ከአርባ ጀምሮ እስከ ነገ ድረስ ማለት ነው። አሁን ባለንበት ደረጃ ላይ እስከ ሰላሳ እስከ ግንቦት ሰላሳ ያለው ደግሞ አስሯ ቀን ደግሞ እርገት ትባላለች ማለት ነው። ከዚያ እሑድ ሰኔ አንድ ቀን ነው። እሷ ደግሞ በዓለ ሃምሳ ትባላለች ማለት ነው። አንዲት ቀናት ከዚያ በኋላ ይቀጥላል። ስለዚህ ይሄ ሀምሳ ቀን ይባላል። ሀምሳ ቀን ምንድን ነው? ሀምሳ አምስት ቀን እንጾማለን። ሀምሳ አምስት ቀን አርብና ረቡም ከእሁድ እስከ ቅዳሜ ያሉ ዕለታት ይጾማሉ። ምናልባት ከሰኞ እስከ አርብ ያለው ቀኑ ሙሉን ቀን ይጾማል። ቅዳሜና እሁድ ግን እስከ ሶስት ሰዓት እስከ አራት ሰዓት ድረስ ጾም ነው። ያው ከጥሉላት ነው ልዩነቱ እንጂ እስከ ሶስት ሰዓት ጾም አለ። እስከ አራት ሰዓትም ሊሆን ይችላል። ጾም በአጠቃላይ አብይ ጾምን ጾመን መጠናል። እንደውም ህማማቱን ደግሞ በበለጠ መልኩ እስከ አስራ ሁለት እስከ ምሽቱ አንድ ሰዓት ድረስ ተጽሟል። የዚያ ፋንታ የደስታ ይትፌሳ ሰማይ ወታሰ ምድር እነሆ ሰማይም ምድርም ተደስተዋል በክርስቶስ ትንሣኤ፣ በአብይ ኃይሎ ስልጣን በሱ በራሱ ኃይልና ስልጣን ተነስቷል። እና ሐምሳው ቀን እንዳንዱኑ አርብና ረቡንም ሽረን እየበላን ስጋን እየበላን ወተት እየጠጣን መጠናል። አሁን እንግዲህ ዛሬ ሮብለት የሮብን ምግብነት መብላት አሳልፈናል። ዛሬ ደግሞ አርብ ነው። ዛሬ ደግሞ አርብ የመበላቷ ጉዳይ ዛሬ ትጨርሳለይ። እስከሚቀጥለው ዓመት አርብና ረቡ አሁን ይጾማሉ ከዚህ በኋላ ማለት ነው። ሮም በቀደም ጨርሰነዋል። ዛሬ አርብ ያልቃል። ዛሬ ይበላል። ከዛሬ በኋላ ግን አርብ እናረቡ እስከ ዛሬ ያመ ድረስ ይጾማሉ ማለት ነው። እና ምንድን ነው የሚለው ሐምሳውን ቀን ይላል። አሁን የዛሬ ትምህርታችን መሠረታዊ ነገር ሐምሳውን ቀን የሐዋርያት ስራ ምዕራፍ አንድ ከቁጥር ሁለት ጀምሮ እናንበው። እንዲ ከመጀመሪያ ቴዎፍሎስ ወይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውንና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፉ፣ ይልና ደግሞ አርባ ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ይላል። አሁን እዚህ ቁጥር አራት ላይ ምንድን ነው የሚለው? ከእርሱም ጋር አብሮ ሳለ ከነርሱም ጋር ከነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው ይላል። አንደኛው ከኢየሩሳሌም ከተማ እንዳይወጡ ቤተ አልዓዛር ቤተ ማርያም ጽርሐ ጽዮን ከዚያ እንዳይወጡ አዟቸዋል ነው። ሌላኛው ስለ እግዚአብሔር መንግስት ነገር እየነገራቸው በብዙ ማስረጃ ከህማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ለእነርሱ ራሱን አሳያቸው የሚለው ደግሞ ከተነሳ በኋላ መጀመሪያ ያየችው እመቤታችን ቅድስት ድንግል ማርያም ናት። ከዚያ ቀጥላ በዮሐንስ ወንጌል ምዕራፍ ሀያ ቁጥር 15 ላይ ማርያም መግደላዊት ናት። ከዛ ቀጥሎ ደግሞ የዮሐንስ ወንጌል ምራፍ 20 ቁጥር አንድ ጀምሮ ስናነብ ደግሞ በዶሮ ጴጥሮስ ዝኩ ካለ ረድ ዘያፈቅሮ ኢየሱስ ኢየሱስ ሲወደው የነበረው ደቀ መዝሙር ሐዋርያው ወንጌላዊ ዮሐንስና ቅዱስ ጴጥሮስ እንዘይረ ውጹ ክሌ ሆሞ ሆቡራ ሁለቱም እየሮጡ ሄደው ስሞን ቀድሞ መነሳቱን እንዳየና ትንሣኤውን አይተዋል ነው። ከዛ ቀጥሎ ደግሞ አስሩ ማታ 12 ሳል ላይ ለአስሩ በተዘጋ ደጅ በዮሐንስ ወንጌል ምዕራፍ ቁጥር 19 ላይ በተዘጋ ደጅ ገብቶ የተወጋውን ጎኑን፣ ግንባሩን፣ ደረቱን፣ እጆቹ እግሮቹን ሽንካር ያለበትን አሳይቷቸዋል እና ባረካቸው እፋለና መንፈስ ቅዱስ ወይም ደግሞ ስልጣነ እግዚአብሔር ከፓትርያርክ እስከ አፃዊ ወህድ ድረስ ያለውን በባዕለ ጰራቅሊጦስ የሚያጸናላቸውን መጀመሪያው ግን በመጀመሪያው ሰዓት የባረካቸውና እናንተስ በአብ ወልድ በመንፈስ ቅዱስም አጥምቁ ብሎ ስልጣንን የሰጣቸው በዚያን ጊዜ ነው ማለት ነው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ይህንም አዟቸዋል። እንደገና ደግሞ ባርኳቸዋል። እንደዚያ አስተማሪ አድርጓቸዋል። መምህራን አድርጓቸዋል። ከደቀ መዛሙርትነት ወደ መምህርነት፣ ከተማሪነት ወደ አስተማሪነት ከውሱንነት ወደ ሰፊው ዓለም ገብተው እንዲያስተምሩ አዟቸዋል፣ በመጀመሪያው ማለት ነው። ከዚያ ቀጠለና ለሁለቱ ለቀሌዮጳና ለሉቃስ መንገድ ላይ ታይቷቸዋል። ከዚያ ቀጠለና ደግሞ ለአስራ አንዱ በአንድ ቤት እንዳሉ ታይቷቸዋል። ከዚያ ቀጠለና ደግሞ ቅዱስ ጴጥሮስና ሌሎቹም ሐዋርያት ሰባት ሆነው ወደ ጥብርያዶስ በሄዱበት በዚያ በጥብራያዶስ ለሰባቱ ተገልጾላቸዋል ከዚያ ቀጠለና እንደዚሁ ደግሞ ለአስራ አንዱ እየታያቸው ሰባቱ ኪዳናት የሚባሉትን አስተምሯቸዋል ነው የሚለው ሰባቱ ኪዳናት የሚባሉት በቤተ ክርስቲያናችን እንግዲህ ክርስቶስ ያስተማራቸው ለሐዋርያት እነዚህ ናቸው አንደኛ ትምህርት ዋት ነው ትምህርት ዋት ማለት የጥምቀት ዕለት ሊቃውንቱ ያሬድ የደረሰው አንዱ ቃል እግዚአብሔር ነው የጥምቀትና የስብከት እንዲሁም ደግሞ የንወላዊ የንወላዊ ውድ ሁድ የሚደረስ ቃለ እግዚአብሔር ትምህርተ ተዋት ይባላል። ይልቁንም ደግሞ ነአምን ሕማሞ ለዘይሃምም ነአምን ሕማሞ ለዘይሃምም መታመም የማይገባው ታመመ። ይልቁ ሲኦለ ከይዶ ሲኦልም በርብሮ ነፍሳትን አውጥቶ ወደ ገነት መለሰ እያለ የሚናገር ቃለ እግዚአብሔር ነው። ይህንን ደርሰዋል ማለት ነው። ወይም ደግሞ ይህንን አስተምሯቸዋል ማለት ነው። ከዚያ ቀጥሎ ኪዳን ዘነግ ዘጠኙ ኪዳኖችን የጠዋትም፣ ስድስት ሰዓትም፣ ማታም ሶስቱ ሰዓት ዘጠኝ ናቸው። ባጭሩ ሶስት ሶስት ዘጠኝ ናቸው። እነዚህን ኪዳኖች የኪዳን ጸሎት አስተምሯቸዋል። በዚህ ውስጥ ላይ አንድ ምን ወስደው ወዘ እልበነሳ አለ ይህ ፈትወተነ እንኳን ለምነ ነው። ሳንለምነው የሚያስፈልገንን አውቆ የሚሰጠን አምላክ ኪዳን የሚባለውን ሶስት ሶስት ዘጠኝ ነው። ዘጠኙ እንደ አንድ ሆኖ ተቆጥሮ ሁለተኛው ማለት ነው። አንደኛ ትምህርተ ኅቡዓት ነው። ሁለተኛ ኪዳን ነው ማለት ነው። ሶስተኛው በእንተ ቅድሳት ነው። በእንተ ቅድሳት ማለት ቅዳሴ በተቀደሰ ቁጥር ዲያቆኑ ወጦ የሚያነበው በእንተ ቅድሳት ማለት በእንተ ማያት አፍላግ፣ በእንተ ካህናት፣ በእንተ ዲያቆናት እያለ በውስጡ ብዙ መልእክት አለው። እሱን አሁን መዘርዘር አይቻልም። በአጭሩ ይህንን ያነብላቸው ነበረ። እንተ ቅድሳት ከሚለው ላይ ለምሳሌ በእንተ ቅድሳት ሰላማዊት ሰላመን አስተበቁልና ስለሰላም ይላል። እንደገና ደግሞ በእንተ ሃይማኖትን አስተበቁ ይላል፣ ስለ ሃይማኖት ይናገራል። ከዚያ ቀጥሎ በእንተ ማኅበር ነ ይላል። ስለ ማኅበር ማኅበረ መላእክት አለ፣ ማኅበረ ካይናት አለ፣ ማኅበረ ህዝብ አለ፣ የህዝብ ማኅበር አለ፣ የጽዋ ማኅበር አለ። እንደገና ደግሞ የአንድነት ማኅበር አለ። በእንተ ማኅበረ ነይላል ይላል። ቀጥሎ ደግሞ በእንተ ትዕግስታት ይላል። ስለ ትዕግስትም በትዕግስቱ ውስጥም ማኅበር አለ ማለት ነው። ከዚያ ቀጥሎ ደግሞ በእንተ ነቢያት ቅዱሳን፣ ስለ ነቢያት፣ በእንተ ሐዋርያት፣ ስለ ሐዋርያት፣ በእንተ ቅዱሳን ሰማይታት፣ ስለ ሰማይታት በእንተ ፓትሪያርክ ጳጳሳት ስለ እነዚህ ሁሉ ይላል። ይቀጥልና በእንተ ካህናት፣ በእንተ ዲያቆናት፣ በእንተ ንጹሃን እንዲሁም ደግሞ በእንተ መበለታት ወማአስባት ይላል። እንደገና ደግሞ በእንተ መዘምራን ይላልና ስለ አገልግሎት ይናገራል። ይቀጥልና በእንተ ደናግል፣ በእንተ ንጹሃን ስለ እነሱ እንማልዳለን። በእንተ ህዝባውያን እያለ ስለ እያንዳንዱ ስለ ነገሥታቱ፣ ስለ ነቢያቱ፣ ስለ ሐዋርያቱ የሚናገረውን ጸሎት አንደኛ ትምህርት ተባት፣ ሁለተኛ ኪዳን፣ ሶስተኛ በእንተ ቅዱሳት፣ ይህንን አስተምሯቸዋል ማለት ነው። ሌላው ኦስሉስ ቅዱስ፣ ይሄ ቅዳሴ በተቀደሰ ቁጥር ካህኑ የሚያነበው በዚያ ላይ አንድ ነገር እንውሰድ። ያመጡትን ስጦታቸውን፣ እጣን ሊያመጡ ይችላል ጧፍ ሊያመጡ ይችላል። ስለት ሊያመጡ ይችላል። አስራት በኩራት ሊያመጡ ይችላሉ። ይህ ስጦታቸውን ተቀበል ያላመጡትን ደግሞ ሀሳባቸውን ሲኖረኝ ያመጣል የሚለውን ሀሳባቸውን ተቀበል የሚል ነው። ሌላው ጊዜያቸውን ይዘው መጠዋል። ሌላው ምስጋናቸውን ይዘው መጠዋል። ሌላው ጸሎታቸውን ይዘው መጠዋል። ሌላው ኅሊናቸውን ይዘው መጠዋል። ይህንን ተቀበላቸው የሚለውን ጸሎት በአራተኛ ደረጃ አስተምሯቸዋል ማለት ነው። ሌላው አምስተኛው አኮቴተ ቁርባን የሚለው ለምሳሌ አስራ አራቱ ቅዳሴ ሲቀደስ አኮቴተ ቁርባን ባህል ዘሐዋርያት ዘእግዝእትነ ማርያም ዘዮሐንስ ወልደ ነጎድጓድ ዘሰለስቱ ምዕት ዘኤጲፋንዮስ ዘአትናቴዎስ እያለ የሚናገረውን አኮቴተ ቁርባን የቅዳሴ መጀመሪያ አኮቴተ ቁርባን እንደሆነ ይህን አስተምሯቸዋል ነው። ሌላው ስድስተኛው እግዚአብሔር ዘብርሃናት የብርሃናት ባለቤት እግዚአብሔር እንደሆነ አዎ ከሁሉም በላይ ብርሃን ዘባበን ዘያበር ለኩላሉ ሁልጊዜ ዘላለማዊ ብርሃን መድኃኒ ዓለም እግዚአብሔር እንደሆነ እንዲያውቁና እንዲያስተምሩ ይህንን ማስተምሯቸዋል ማለት ነው። ስድስተኛው እግዚአብሔር ዘብራናን ነው ማለት ነው። ሌላው ሰባተኛው ቅዳሴ እግዚእ ነው። ቅዳሴ እግዚእ ማለት የጌታችን የኢየሱስ ክርስቶስ ቅዳሴ ነው። ምን ይላል? በሰማይ ይሃሉ ልብክሙ መጨረሻ ላይ እዚህ ሐዋርያት ሥራ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 ድረስ ምስክሮቼ ትሆናላችሁ አለ። ይህንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ። ከደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች በአጠገባቸው ቆመው ደግሞም የገሊላ ሰዎች ወደ ሰማይ ይሄ ነው እንግዲህ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ከዚህ በፊት ግን መድኃኔዓለም ምን ብሏቸኋል ማለት ነው? አሁን ቅዱስ ሚካኤልና ቅዱስ ገብርኤል ናቸው። ሐዋርያት ጌታ ወደ ሰማይ ሲያርግ ደመና ስትቀበለው በደመና ምሰሶ ሲወጣ አይናቸውን ሰቅለው እሱን እያዩ እንዳሉ የገሊላ ሰዎች ወይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል ብለው ቅዱሳን መላእክት አሏቸው ይላል። ከዚያ በፊት ግን ጌታ ምን ብሏቸው ነበረ? በሰማይ ይሃሉ ልብክሙ የሰባተኛው እንግዲህ ቅዳሴ ጊዜ በሰማይ ይሃሉ ልክሙ በሰማይ ልባችሁ ይኖራል ይኑራል አላቸው እነሱ ደግሞ ምን እወ፣ ያህሉ በሰማይ ልብነ። አምላክ ወይ እውነት ነው። ከዛሬ ጀምሮ ልባችን በሰማይ ነው። ምን ማለት ነው? እግዚአብሔር አምላካችን መንግስተ ሰማያት ርስታችን እያላችሁ ኑሩ መባላቸው ነው። በሰማይ ያሉ ልብክሙ የእናንተ ኑሯችሁ በሰማይ ነው። በዚህ ባረጀው ምድር ባረጀው ዓለም አይደለም። በአዳስ ሰማይ አዳስ ምድር አዲስ ሰማይና አዲስ ምድር አለ፣ በዚያ ትኖራላችሁ። ከዛሬ ጀምሮ የኔ ማድረግ የእናንተ ማድረግ ነው። የኔ መውጣት የእናንተ መውጣት ነው። የኔ በዚያ መኖር የእናንተ መኖር ነው። እና በሰማይ በአባቴ ቤት ብዙ መኖሪያ አለ ብሎ ዮሐንስ ወንጌል ምዕራፍ አሥራ አራት ቁጥር አንድ ላይ የነገራቸው ከአይበ መጽ ወነሳ ክሞ ዳግሜ እመጣለሁ ምን መንፈስ ቅዱስን እልክላችኋለሁ ማለት ነው። ስለዚህ ይህንም ብሏቸው ነበር። በሰማይ ይሃሉ ሰባተኛው በሰማይ ልባችሁ ይኖራል ሲላቸው ወይ ያሉ በሰማይ ልብነ ነው እውነት ነው። በሰማይ ልባችን ይኖራል ብለው ሲጨርሱ ጸሎቱን እሱ አረገ መላእክት መጡና ስለምን ቆማችኋል? ይህ ከናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። በዚያን ጊዜ ከደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው ይልና፣ በገቡም ጊዜ ወደ ነበሩበት ሰገነት ወጡ። ጴጥሮስና ዮሐንስም፣ ያዕቆብም፣ እንድሪያስም፣ ፊልጶስም፣ ቶማስም፣ በርቶሎሚዎስም፣ ማቴዎስም፣ የልፌዎስ ልጅ ያዕቆብም፣ ቀናተኛ የሚባለው ወንድም የያዕቆብ ልጅ ይሁዳም፣ እነዚህ ሁሉ ከሴቶችና ከኢየሱስ እናት ከቅድስት ድንግል ማርያም ከወንድሞቹም ጋር በአንድ ልብ ሆነው በጸሎት ይተጉ ነበረ። እነዚህ ሁሉ በአንድ ላይ ሆነው ይጸልዩ ነበር። በአንድ ላይ ሆነው እርገቱን አይተዋል። በአንድ ላይ ሆነው ትንሣኤውን አይተዋል። በአንድ ላይ ሆነው አርባውን ቀን አይተዋል። ከአርባ ቀን በኋላ አስር ቀን አንት ሙት ሰንበሩ ሀገር ኢየሩሳሌም እስከ ትለብሱ እናንተስ በኢየሩሳሌም ከተማ ቆዩ። ከሰማይ ኃይል ይላክላችኋል። መንፈስ ቅዱስ ይላክላችኋል። አንድ ቋንቋ ትናገራላችሁ። ሰባ አንድ ቋንቋ ተጨምሮላችሁ ሰባ ሁለት ቋንቋት ይናገራላችሁ ተብለው አሁን እነዚህ ያነበብናቸው በደብረ ዘይት በቢታንያ እርገቱን ካዩ በኋላ እየዘመሩ ወደ ቤታቸው ተመልሰው በአንድ ቤት ሆኖ ማለት ነው። ጴጥሮስና ዮሐንስ የአይቆብም፣ እንድሪያሱም፣ ፊልጶስም፣ ቶማስም፣ በርተሎሜዎስም፣ ማቴዎስም፣ የልፌዎስ ልጅ ያይቆብም፣ ቀናተኛ የሚባለው ስሞንም፣ የአይቆብ ልጅ ይሁዳም እነዚህ አስራ አንዱ ናቸው። አስራ አንዱ ሐዋርያትና እንደገና ከሴቶች ከኢየሱስ እናት ተማርያም እንዲሁም ከወንድሞችም ጋር በአንድ ልብ ሆነው በጸሎት ይተጉ ነበር ይልና በዚህም ወራት ጴጥሮስ መቶ ሀያ በሚያህል በሰዎች ማህበር አብረው በነበሩ በወንድሞቹ መካከል ተነስቶ ወንድሞች ሆይ ኢየሱስን ሾይ ኢየሱስን ለያዙት መሪ ስለ ሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረ የመጽሐፍ ቃል ይፈጸም ዘንድ ይገባ ነበር። ከእኛ ጋር ተቆጥሮ ነበርና ለዚህም አገልግሎት ታድሎ ነበርና ይህም ሰው በዐመፅ ዋጋ አለ። በአመፅ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ። በኢየሩሳሌምም ለሚኖሩ ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው አኬርዳማ ተብሎ ተጠራ፤ እርሱም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ የሚኖርበትም አይኑር፣ ደግሞም ሹመቱን ሌላ ይውሰዳት ተብሎ ተጽፏልና ብሎ አነበበላቸውና በዚህ በአንድ ቤት እየተጽናኑ እንዳሉ በሐምሳኛው ቀን መንፈስ ቅዱስ ወረደላቸው ይላል። ይህ እንግዲህ የሐዋርያ ሥራ ምዕራፍ ሁለት ቁጥር አንድ ነው። በዓለ ሃምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ ዓውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስ ቅዱስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ይቆየን። ይህን በቀጣዩ በባለ ሃምሳ እንማረዋለን። በዕለተ ሰንበት ወንጌል ማለት ነው። ስለዚህ የክርስቶስ ትንሣኤ እስከ ዕርገቱ እስከ ባለ ሃምሳው ያለው የወንጌል አገልግሎት ይህንን ይመለከታል። አነሳስቶ ላስጀመረን ላስጀምሮ ላስፈጸመን ለዚር ክብር ምስጋና ይድረሰው። ገብረ መስቀል ሚዲያ ነው። ለሌሎች እንዲዳረስ ሰብስክራይብ፣ ላይክ፣ ሸር አድርጉ። ከዚህ በኋላ በዩቱብ ብቻም አይደለም በቲክቶክም ሁለት ደቂቃ ሶስት ደቂቃ ይህንን መልእክት እያስተላለፍን እንማራለን። መልካም ውሎ መልካም ቀን ይሆንላችሁ። የመጨረሻ ዓርብ ባለ ሐምሳ ዓርብና ረቡዕ የተሻረባት ቀን የመጨረሻዋ ቀን ዛሬ ናት። ከዚህ በኋላ እሑድ ባለ ሐምሳ ጰራቅሊጦስ ነው። ከሰኞ ጀምሮ የሰኔ ጾም ይገባል፤ የሐዋርያት ጾም ማለት ነው። ከዚያ ዓርብና ረቡዕ ጾም ይገባል ማለት ነው። በሰላም ዋሉ። ሰላም እግዚአብሔር ከሁላችን ጋር